ባለፈው ልትስማት ሞክር፣ ዛሬ ደግሞ እንደገና ልትገላት ሞክር። ቆይ፣ አንተ ምንድን ነው የምትፈልገው? አቤል በቃ ስለ ጆና ስለ አንቺ። ቆይ፣ የምር ልትለያዩ ነው እንዴ? መነጋገር እኮ አለባችሁ። ታይ እባክሽ፣ እውነቴን እኮ ነው። ዝም በይ አንቺ ህፃን። በእርግጥ ጆ ሉሲል ያደረገው ነገር በጣም ያናዳል። እኔ እህቴ ላይ እንደዚያን ነገር ቢያጋጥማት ከአንተ የተለየ ነገር አላደርግም። ቆይን እስከ መቼ ነው ሉሲ የምትጠራጠረት? አንተ እኮ ስለ ሉሲ የማታውቀው ብዙ ነገር አለ። ጆ ሉሲን አንቋት ነበር። አንቋት ማለት? አንቺ የምርሽ ነው እንዴ? አው ትንሽ መጠኑ ከፍ ያለ ገንዘብ ያስፈልገኛል የምር አቤልን ከገደልኩ አብሬክ እኖራለሁ? ያንን ስፋይል ታጠፋልኛለህ አይደል አንቺ ብቻ የተባለሽን አድርጌ እንጂ ስምምነታችን እንዳለን ምንም እንዳታስቢው እህ ምንድን ነው አቤል ተረጋጋ እንጂ አንተ እዚህ ውስጥ ምንም ነገር አይገባም እሺ ጭራሽ ዛሬ ደግሞ ለስገላት ሞከርክ። ቆይ አንተ ከሉሲ ምንድን ነው የምትፈልገው? ምን አደረኳት? ምን አደረኳት ደግሞ? ትንሽ እንኳን አታፍርም። ምን አደረኳት ስትል። ይኸውልህ፣ ትሰማኛለህ? አቤል ሉሲን የታገስኳት እስካሁን ድረስ ላንተ ብዬሽ ነው። እሺ፣ ስትታገስ እንደዚህ ከሆነ ባትታገስ ምን ልታደርግ ነው? እረ ተረጋጉ፣ ምን እየሆናችሁ ነው? ይኸውልህ፣ ሉሲ እያደረገች ያለችውን ነገር ከአንድም ሁለት ጊዜ ነገር ያለ እና ስለ ነገርከኝ ምን ይሁን እንዴ? አንተ የፈለከውን ነገር ስለምትቀባጥር እህቴን የመምታት መብት ያለ መሰለህ? ምን? ቆይ እየቀባጥርከኝ ስለ ነገርከኝ ነው ያልከው? አዎ እህቴ። ድጋሚ በፍፁም አብረን እንውን ልትል አትችልም። ውል እርግጠኛ ስላልሆንክበት ነገር ከዚህ በላይ ባታወራ ጥሩ ይመስለኛል። አዎ የማወራውን አንተ አትምርጥልኝ። እኔም ጓደኛ ነብዬ ዝም አልኩኝ አንተን። በጣም ከልክ በላይ አለፍክ። ባለፈው ልትስማት ሞክርክ። ዛሬ ደግሞ እንደገና ልትገላት ሞክርክ። ቆይ አንተ ምን ነው የምትፈልገው? አቤል በቃ ነው ብለሽ እኮ ነው የለፋሽው። ቢያንስ ነሽ። አመሰግናለሁ፣ አሳቢ ጓደኛ። እኔ የምልሽ ስራ እንዴት ነበር? ምንም አይልም። ቆንጆ ነበር። ዛሬ በጣም ደስ ብሎኛል። ምን ታገኘ? አቤል ነዋ። ማለት ከዛሬ በፊት አላገኘሽ? አይ እንደዛ ማለት ሳይሆን ከታምም በኋላ እኮ ስራ ቦታ መጥቶ ያውቃል። ዛሬ ግን በጣም ደስ ብሎኛል፣ መጥቶ አብረን ዋልን። አሁን ላይ እሽ እኮ አዲስ አፍቃሪ ነው የምትመስል። አቤልን እኮ በየቀኑ ባፈቅረው ቢያንስበት እንጂ አይበዛበት። አራሴት ይወቀስ ደግሞ ማንን ለማስቀናት ነው? እኔ ምልሽ ወይ፣ አሁን ምን እያሰብሽ? ስለምን? ስለ ዶና ስለ አንቺ? ቆየ የምር ትለያዩ ነው? እንደ መነጋገር እኮ አለባችሁ። እኔ ምን የምናገረው ነገር የለም። ስለ እሱን ማሰብ አልፈልግም። እንደዛ ማት ወይገንዬ፣ ምንም ቢሆን ተነጋግሮ መፍታቱ ይሻላል። ብሌን፣ አንቺ እኮ ይህን ስጋት አልገባሽ። አሁን የሚፈጠሩ ነገሮች ሁሉ ውሸት ናቸው ብዬ ባስብም ድጋሚ ወደ ሊስ ይመለሳል በሚለው ስጋት አብሬው መቀጠል አልፈልግም። ጓደኛ ይሄ እኮ አንቺ ችግር ነው። ከልክ በላይ ትቀኛለሽ። አንቺ ደግሞ እሱን ታየው። በቃ ሌላ ጊዜ እናወራለን። በቃ እንደዚ ይሻላል። ቻው። ምን ሆንሽ? አባዬ እኮ በጣም ተናዶን ሄደ እና ጆንን የሆነ ነገር ቢያደርገው ስፈራው። ታይ እባክሽ እውነቴን። እውነት እኮ ነው። ዝም በይ አንቺ ሕፃን እንዴት ዋላችሁ እህቴ ወይ እየቴናዬ አባዬ የለም ማለት የለም ማለት የት ሄደ እረ ተረጋጊ ዝም ብላ ነው ዝም ብላ ነው ማለት ምን ማለት ነው የት ነው የሄደው ጆን ሊደበድበው ሄደ ምን ጆን ሊደበድበው ቆይ ለምንድን ነው የሚደበድበው ሁ ጁ አንቁ ሊገለኝ ነበር ቆይ ስለምንድን ነው የምታወሩት ጠይቅሽኝ መለስ እንድልሽ ቆይ ለምንድን ነው አንቁ ሊገልሽ የነበረው ጭራሽኩ ቤት ድረስ መጥቶ ነው ይደለኝ የነበረው። አንተ እኮ እንደዚህ መሆን የለብ። አንተ በእኛ ማል የሚመለከት ነገር አለ አይመስለኝም። እኔ እኮ መግባት አልፈልግም ግን ሁኔታችሁ በጣም ስለሚያስጠላ ነው። ስለ ሁኔታችንም ቢሆን በዚህ ልክ የሚመለከት አይመስለኝም አንተ። ልክ ከሆነ ልክ ከሆንኩኝ ተወኛ። ኧረ ማን አረጋጋው እንጂ። ቆይ ለምንድን ነው ችግራችሁን በጸብ ለመፍታት የምትሞክሩት? ጸብ ከሚፈልግ ሰው ጋር በምን ትፋታለህ ታዲያ። በእርግጥ ጆሎ ሲል ያደረገው ነገር በጣም ያናዳል። እኔም እህቴ ላይ እንደዚህ አይነት ነገር ቢያጋጥማት ከአንተ የተለየ ነገር አላደርግም እኮ። ጆ እኮ ሰሞኑ ልክ አይደለም። ለዛ ይሆናል። ልክ ባይሆንስ እህቴን ደጋግሞ ማጥቃቱ ለእኔ ያለው ንቀት ያሳያል። እሱማው ግን በቃ አንተ ፍተው፣ እንዲህ በቀላሉ ማለት ነው እሰራለታል። በቃ አንተ ቤት ገባና ተደጋጋ የሆነ ነገር አድርገሽ፣ አለያም እንደ ልማድሽ የሆነ ነገር ተናግረሽ፣ ካልሆነ ጆ በፍጹም እንደዚህ ያደርግ። ቆይ ግን አንቺ ለጆ መቆርቆር አላበዛሽም? እውነቴን ነው ጆን በደንብ አውቀዋለሁ። ችግርሽ ምንድን ነው ሴትዮ? የተፈጠረውን ነገር እኮ ቲና ነግራሻለች። ከእኔም አልፎ ከእሷም ሰምተሻል። ዝም ብለሽ ነው ምናምን የምትዩ? እኔ እኮ የተፈጠረውን ነገር አልካድኩም፣ ግን ሁሉም ነገር የተፈጠረው በአንቺ ምክንያት ነው እያልኩሽ ነው። ነገርኩሽ እኮ ሴትዮ። ወይስ ከጆ ጋር ሌላ ነገር አለ? ሉሲ፣ ስነ ስርዓት ይኖርሽ እሺ? ምንድን ነው ቆይ የምትኝ? መጣሽብኝ? እኳ አመጣውብሽ ምን ሆናችሁ ነው ምንም ምንም አልሆንም እንዴት ነው አንተ ሉሲ እንዴት ነሽ ደህና ነኝ እንዴ አንዴ ውስጥ እናውራ ምነው ሚስጥሩ እንደ የምታወሩት የማይመለከትሽ ነገር ውስጥ አትግቢ እሺ አዎ ግን ቆይ አቤል ጆንኮወዳው እንዴ? አይ፣ እንደዛ ለማለት እንኳን አይደለም። እሺ፣ አሁን ደግሞ ምን ላድርግልህ? ምን ላድርግልህ? ከዛስ ሄሎ፣ ሄሎ፣ ሄሎ! ማይረባ የነገሩ ስልክ መዝጋት ልማድ ነው አይደለም? ለም ስልክ ልሳንን ትዘጋለህ። ብቻ ትንሽ ጊዜ ጠብቀኝ፣ እግሬ ሥር ነው ማድረግ የዛን የሁሉ ነገር እንተያያለን። ቆይ ግን፣ ቴና ያለችው ነገር ሰምተህ እንደዛ መናደድ ነበረብህ? ቴና መጥቷሽ ይመስልሻል? ቆይ ሉሲ የሆነ ነገር ብላት ቢሆንስ? ቆይ ግን እስከ መቼ ነው ሉሲ የምትጠራጠረት? አንተ እኮ ስለ ሉሲ የማታውቀው ብዙ ነገር አለ። ብሌን፣ ሉሲን እኮ ግን አትናንትና ነው ያወቅሻት። ተው በቃ። በል አንተ አትረዳኝም። ምንድን ነው ሉሲ እኮ እህቴ ናት። እሺ በቃ

ምንክሸችሉት የሚለትለች ምን ላ ለ እሷ በቃ ባለችበት ምንም ሰላም የለም። ደሞ ምን አድርጊ ነው የምትልሽ? እኔ አሳስበው የሆነ ተንኮሌዛ ነው የመጣችሁ። እሱንማ ካወቅንባት ቆየን። ታውቂያለሽ በየቀኑ የምታደርገው ነገር ሁሉ ይበልጥ እንድጠራጠራት እያደረገኝ ነው። ምን አደረገች? ትናንት አንቺን አግኝቶ ሲመለስ ቤቱ ተበጥብጦ ነበር። ማለት ምን ተፈጠረ? አቤልናሎች ይታጣሉ ዴ። አረ እንደዛ አይደለም? እና ጆ ሉሲን አንቋት ነበር አንቋት ማለት ነገሩ ግልጽ ባይሆንልኝም አቤል ይህንን ሰምቶ በንዴት ሄዶ ጆንን ሳይጎዳ አይቀርም የምርሽ ነው አዎ የምሬ ነው ደግሞ ቴናም ነገሩ ሲፈጠር ነበረች መሰለኝ አቤልም እሱም ሰምቶ ነው ይበልጥ የተናደደው በፈጣሪ እናንቺ ስቲናን ጠየቅሻት አዎ ምናለች ጆ ሲያንቃት እንደደረሰችና እሷን ሳያት ሉሲን ለቆ እንደሄደ ነገረችኝ ጆማ በጣም ካልተናደደ እንደዚህ መቼም የማያደርግ እንደዚህ እንደማላደርግ ከምች ለምን ሌላውን ነገር ለማምን ከበደሽ? ሰላም ነው ጀም። ሰላም ነው። እንደሱ ማለት ነው የሚሻለው። በቃ ቁጭ ብለሽ እኔ ችግር የለም ጨርሻለሁ። ለሌላ ጊዜ ግን ማንኳኳቱን አትርሺ። እሺ። አረሳም ወንድሜ፣ የሆነ የማውራት ነገር ነበረ። ምንድን ነው እሱ? ድፍረት ካልሆነብኝ እንትን ተናገሬ እንጂ ሉሲ አጓጓሽኝ። ገንዘብ ያስፈልገኛል ወይ። ለዚህ ነው እንዴ? አዎ፣ እኔ ራሱ ያስፈልገኛል። በቃ አብረን እንፈልጋለና። እኔ እኮ ቀልዲን አይደለም። አንቺ የምርሽን ነው እንዴ? አዎ፣ ትንሽ መጠኑ ከፍ ያለ ገንዘብ ያስፈልገኛል። መጠኑ ከፍ ያለ ስትይ ምን ያህል? አንድ አምስት መቶ ሺህ ብር። አንቺ በጣም ትቀልጃለሽ። ለእኔ ይህን ማድረግ ይከብዳል። ያለኝን ገንዘብ ሁሉ ቁለክ ምን አጨርሻለሁ እንዴ? ምንም ቢሆን እንኳ አንተ ጋር ገንዘብ አይጠፋም። እናቴ አሁን ጠፍቷል እንዴ። ለታክሲ የምጠይቀኝ እኮ ነው የሚመስለው። ቆይ ለምን ሽፈልገሽ ነው? እዚህ ለመኖር እያሰብኩ ነው። የራሴ ደግሞ የሆነ ቢዝነስ አስቤያለሁ። በይ በይ፣ እኔ ብር የለኝ። ደግሞ ገና ከመም እየተነሰው እንደሆነ ትርሽ አሁንም ልትሰሚኝ ፍቃደኛ አይደለችም። መስማት የሚገባኝን ነው ሰምቻለሁ። ከዚህ በኋላ ምንድነው የምሰማ? ይኸውልሽ መስማት የሚገባሽን ሳይሆን መስማት የምትፈልጊውን ነገር ነው የሰማሽ። እየሰደብከኝ እሺ? ምን ምንሽ ነው እዚህ ጋቁ ይስደቡ። ምን ምን አመጣው እንዴ? የዛን ዕለት በቃ እኔ ስላለፈ ነገር መስማት አልፈልግም። ያለፈውን ነገር ሁሉ ትችዋለሁ። ነገሩ ነው ወይስ እኔ ነኝ? ይተውሽ፣ አንተንም ነገሩን፣ እኔም ባክሽ እንደማተኛው ለምንድ ነው በዚህ ልክ እርግጠኛ? እኔ እወድሻለሁ፣ አንቺም ደግሞ ጨክነሽ እንደማትኛውቃለሁ። አሀ እሱን ስላወቅህ ነው ከኤክስ ጋር በየመንገዱ የምትተቃቀፈው? ከዛ ደግሞ አብራህ ተረጋጊ ነው አብራህ እንድትሆን የምትጠይቃት? ኧረ ገኒ ተረጋጊ፣ ምን ሆነሽ ነው እያዋረርሽ አይደል? ቁጭ ብዬ አንተ የምሰማበት ጊዜ የለኝም። እሺ ገኒያት ቆይ በኋላ እንገናኛለን። አንተ ግን በጣም ውሸታም ነህ። ምንድን ነው ያልከው? አንቺ አሁ መጀመሪያ ነው እኮ አቤልን ከገደልኩት በኋላ እኔም ስሙን ካዘዋወርኩልኝ በኋላ አንድ ላይ እንደምንኖር ቃል ገብተህልኝ ነበር። እኔ መች ቃሌን አጠፍኩ? አንቺ የተባልሽን ነገር አልፈጸምሽም እንጂ የምር አቤልን ከገደልኩ አብሬክ እኖራለሁ ኖራለሁ፣ ያንን ስ ፋይል ታጠፋልኛለህ አይደል? አንቺ ብቻ የተባልሽን አድርጌ እንጂ ስምምነታችን እንዳለ ነው። ምንም እንዳታስቢ። በጣም አመሰግናለሁ። ደግሞ ገላሽ ነጥቆኛል። ሰሞኑን እንገናኛለን። ይቺ ደግሞ እዚህ ምን ትሰራለች? ነገርማ እየሰራችሁ ነው ማለት ነው። በጣም ጥሩ። እናንተስ እንዴት? እንደዛ ታደርጋለህ? ተናድጄ ነዋ። ብሌን የፈለገ ቢሆን እጅ ላይ አንድ ነገር ብትሆንበት እሱ ትልክለሽ ግን እችን ሴጣ የሆነ ቀን እገላታለሁ። አረ በስመ አብ። በል ምን አይነት ሀሳብ ነው የምታስበው? ቆይ የሆነ ቀን የእጇን ነው የምሰጣት። ቆይ ምን ልታደርግ አስበው ነው? ሉሲ መጀመሪያ ምንሽም አልጣመኝም ነበር። ጭራሽ ጁ ሲገርመኝ ጓደኛው፣ ምን አይነቱ አይን አውጣ ደፋርነች አሁንማ ደርሼብሻለሁ፣ አለቅሽም። ቆይ ደጆ፣ ወዴት ነው? በቃ ብሌን፣ ሌላ ጊዜ መጥቼ እናወራለን። ወይ ምን እያደረጋችሁ ነው? ለምንድን ሸሽትን የምትመርጡት? ታቤት እያደረጋችሁት ያላችሁት ነገር በጣም ነው የሚያስጠላ። አሁን በቃ ተነጋገሩ። ይኸውልህ ከአንተ የምፈልገው ሁለት ነገሮች ብቻ ነው። የመጀመሪያው እህት አጠገብ በጭራሽ እንድደርስባት አልፈልግም። አቤል እሺ፣ ሁለተኛውስ? ሁለተኛው ደግሞ ሚስቴ ጋር እየመጣ የሆነውንም ያልሆነውንም ነገር እንድትቀባጠርም አልፈቅድልህም። ቆይ አንተ ከልብህ ነው እንደዚህ እያወራኝ ያለው? አይመስልህም። ትሰማኛለህ አቤል? ይኸውልህ ያንተን ጓደኝነት ላለማውጣት ብዬ ብዙ ታግያለሁ። ብሌንን ራሷ አክብሬ ከአንድም ሁለት ጊዜ ላዋራ ሞክሬያለሁ። ከዚህ በላይ ግን እንድትናገረኝ አልፈልግም ተመልቆ ምንድን ነው ያደረገው? እኮ እኮ ያንተ ባህሪ አይደለም። ተረጅኝ እንጂ ብሌን፣ እች- ልጅ እኮ እኔም ብላ ነው ከዛ ድረስ የመጣችሁ እና የመጣችሁ እንደሆነች ብሌን፣ እች- ልጅ የሆነ ነገር ቢደርስባት በኋላ ጸጸቱን አንችለውም እኮ። ጭንቀት ይገባኛል። ብሌን፣ እየተረዳሽኝ አይደለም። ብትረጅ ኖሮማ በዚህ ልክ ለጆ አልተከራከርሽለት ነበር። ሽሩክ ምን እኮ እንድትጣሉ ስለማልፈልግ ኮለች አውቃለሁ። ሌላ ቤት ማን አለ? አክስቴ ያለች። እስኪ ሂጂ ነጥረት ሊሆን ታዲያ ታዲያ እዚህ ሌላ ማን ይታይሻል? ሴትዮው ቤቴ ድረስ የመጣሽ ለነገር ነው። ያው ው ጤነኛ አይደለሽም እንዴ? የምትናገሪው ነገር ካለ ተናገሪ። ሂድ፣ እኔ ምንሽ ከጆም፣ ጆ ይፈልግ፣ ምንም ከሱ ደግሞ ምን ይፈልጋል? ስለዚህ ተይው፣ ህይወቱን አትበጥብጭ። ምን ነው እንዳልቀማሽ ፈራሽ? እን እያወራ ያለሁት ስላቤልና ስለጁ እና ታዲያ እሺ ለማንኛውም ግን በየመንገዱ አትለጣጠፊ፣ እሺ? ማለት ሰምተሻል? እየተከታተልኩሽ ነው፣ ስለዚህ ተጠንቀቂ፣ አትዝረክረኪ። አቤት፣ አቤት፣ መልካም ጊዜ ኬት የመጣሽ ናት እንግዳ። በጣም ከፍቶኛል። ምነው? የተፈጠረ አዲስ ነገር አለ? የአቤልም ሆነ የገኒ ነገር፣ ሁሉም ነገር አብቅቶለታል። ታውቃለህ፣ ሁለቱም ሊረዱኝ ፈቃደኛ አይደሉም። ራክቷቸው ተዋቸው፣ ማለት እንደ ቆይ፣ መተው እንደዚህ ቀላል ነው እንዴ? ያንተ ነሃ። እኔ ምን በተለማመጥካቸው ቁጥር ራስን እያስናክነው። ስለዚህ ተዋቸው። እኔ እኮ እውነቱን ብቻ እንዲያውቁልኝ ነው የምፈልገው። ቆይ፣ አንድ ጥያቄ ልጠይቅህ። ቢያምኑክ ኖሮ ይሄ ነገር የሚፈጠር ይመስላል? አይ አይመስለኝም። እሱን እኮ ነው የምልህ። ደግሞ ከዚህ በኋላ እኔ ያለሁልህ፣ ያሳዘኑን ሰዎች እያንዳንዱን እንበቀላቸዋለን። አመሰግናለሁ ዳጅ ጣጣ የለውም። ደግሞ አንተ ወንድ ልጅ አርለን፣ የምን ማለቃቀስ ነው? በአቋም ጽናና፣ እኔ ጋር ያለ እቅድ አለ፣ እሱን እናሳካዋለን። እሺ፣ ሞክራለሁ። የምን መሞከር ነው? አደርጋለሁ ነው የሚባለው። ከዚህ በኋላ አዘንኩ፣ ተከፋው የሚባል ነገር አያስፈልግም። ተግባባል? ተግባብጥ ነው። እናንተ ዛሬ ምን እንዳየሁ። ምን አየህ? ሉሲን ከእንግዳ ጋር እናንተ ቆይ ከሉሲ ውጭ ወሬ የላችሁም እንዴ? አቤል ተረጋጋ። ይኸውልሽ ከዚህ በኋላ ስለ ሉሲ ምንም ነገር ስትወሪ እንዳልሰማ። አቤል አቤል አቤል። ቴሌፎን እንደዚህ ያናደዋል ብዬሽ አላሰብኩም። ሰሞኑን ያለንበት ነው የታየኩሽ። ያልዘነ ጥያቄ አጠይቅኛል። እኔ እናንተ እንደምንታወቅ ማንም ማወቅ የለበትም። ምን ማድረግ እንዳለብኝ የነገርሽ ነው። አይ እንደዛ አይደለም። እኔ ማ የመጣሁት ናልክሽ ነው። አይ እንግዲህ አትቀልድ። እና ቤል ከምጡ ጥሩ ነገር አይፈጠርም። ቤት ማንም እንደሌለ ስላውኩ ነው የመጣት ውፍ። እንግዲህ እባክህ በቃ ከዚህ መሄድ አለብህ። ተጠቅሰው ማየት አንቺ ምንድነው? እንደዚህ ያጣደፈሽ? ትልቅ ወሬ ያልሽ ምንድን ነው? እንግደና ነው ሲተቃቀፉ አየኋቸው እና፣ ይተቃቀፉ ሰላም የተባባሉ ሊሆን ይችላል። አረ እንደዚህ አይመስለኝም። በምን እርግጠኛ ነሽ? በቃ እንደዚህ አይመስለኝም ብቻ። የሆነ ቅያስ ላይ ብቻቸውን ተገናኝተው ሲተቃቀፉ ነበር። የሆነ ነገራቸው አላማረኝም። ስማ ም ደረሸባቸው ቀ ጭራሽ አዎ። ግን እሱ ስለ ጆውነቱ እንድትነግረኝ ያወጣጠዋት ነው ምናምን አለ። በይ ተጨማሪ ቤት ስራ። ይሄንንም እናጣራለን ምን ያህል እንደምወድሽ ታውቂያለሽ? ስታውቂያለሽ። እንደምትወደኝ የምትነግረኝ በፈለግኩ ሰዓት ነው እንዴ? ገላሽ ናፍቆኛል። ምን እየሆንክ ነው? የሰው ቤት እኮ ነው ያለ። ይዘገያል እንጂ ይህም የኛ ቤት ነው። ተንሻውን። ወደ የት ነው የምንሄደው? ወደ ውስጥ እንግባ። አይ አይሆንም። ትእዛዜን የመፈጸም ግዴታ አለብሽ። ምን እያረጋችሁ?